ጭ ብለው አንተ ከረሌ እንዳይለቅ አፍጥተህ አትየኝ እያለችው ነበር። ፍቅር እኮ እንደዚህ ነው የማያልቅ ተቀርቶ የማያልቅ ተወርቶ የማያልቅለት ፍቅር እኮ እንደዚህ ነው፣ ከልብ ሲሰጥ እንደዚህ ነው እያሉ እየተሞጋገሱ የኔ ውድ የኔ ፍቅር እየተባባሉም ነበረ። አፈቅርሃለሁ በይኝ እንጂ እወድሃለሁ አትበኝ። ሁለት የሚዋደዱ ፍቅረኛሞች እወድሃለሁ አይባልም አፈቅርሃለሁ ነው የሚባለው እያለ እያስተማራትም ነበረ። ጽናትም እወድሃለሁ፣ የኔ ሸበላ፣ የኔ ቆንጆ አፈቅርሃል የእኔ ስጦታ የኔ ልዩ የኔ ሁሉ ነገሬ እየተባባሉ የሚያለ ቀጥታ ሊሳሳሙ ሲሉ አባትየው መጣ በድንገት ከቤት ከሳሎን ሲገባ ሻንጣውን ይዞ የሚሄዱበት ጠፋቸው። ኪራ ምን እንደሚል ቃላት አነሰው፣ ትንፋሽም አጠረው። ጽናትም ወደ ምግብ ላምጣ፣ ጋሽ ምን ላምጣልህ እያለች ተርበተበተች። እሷም የማያልቅበት ኩሽና ገባች። እሱም ቁሞ ህይወትን ተጋፍጧት ነበረ። ምን እንደሚለው ግራ ገብቶት እጅና እግሩም በላብ ሆኖ ነበረ። ኪራ እንደ ዛሬ ሆኖ አያውቅም። በጣም ነው የጨነቀው፣ በጣም ነው የተጨናነቀው፣ በጣም ግራ ገብቶታል። ያየውን ነገር ማመን አልቻለም። ጋሸም ሻንጣውን ካጠገቡ አስቀምጦ ካወራ በኋላ ምን ሆነህ ነው ምትርበተበተው አለው? ማን ቁልፍ ሰጠህ? እንዴት ገባህ? ሳትነግረኝ እንዴት መጣህ እያለ ጥያቄ አበዛ። እኔ እኮ ቤቴ ነው፣ አንተን ማስፈቀድ ወይም ደግሞ አንተ ልትከፍትልኝ አይገባም። እኔ ለካ ቁልፍ አለ አለ ተርበተበተ። ጋሸም ግራ ገባው። ያየውን ነገር ማመን ከብዶታል። ጽናትም ወደ ኩሽናዋ ገብታለች። ተሎ ብላ ለእምሩ ደወለች። እምሩ ስንሳሳም እኮ አየን፣ ጋሼ እኮ መጣ እያለቻት ነበረ። እምሩም ጥሩ ነው እንጂ አሪፍ ነው እያለችም እየመለሰችላት ነበር። አንቺ በዚህ ሰዓት እኮ አይቀለድም፣ እኔ እኮ ጋሼ መጣ ስንሳሳም፣ ሳሎን ላይ አየን እኮ ነው የምልሽ እያለች ነበረ። እምሩም ይህን ነገር ማመን አይደለም መስማትም አልፈለገችም። በጣም ደስ ብሏታል። ያደረገችው ነገር ትክክል እንደሆነ እየነገረቻትም ነበረ። ጽናትም አንቺ በዚህ ሰዓት አትቀልጅ፣ እኔ እኮ የምሬን ነው። በቃ በኋላ ደውልሻለሁ አለች። በድንገት ኮሽታ ስሰማ ኮሽታ አለ ብላ ከዘጋች በኋላም ኪራ ነበረ። ኪራ ነህ፣ አንተ ነህ እንዴ አለችው በድንጋጤ። አዎ እኔ ነኝ፣ አባዬ መስሎሽ ነው? ቁና ቁናም ተነፈሽው አላት። አዎ አባዬ መስሎኝ እኮ ነው፣ ምን አለህ አለችው። ምንም አላለኝም፣ ሰርጋችሁ መቼ ነው፣ ቬሎ ትልበሳ አለኝ። አጭር ሆነሽ ነው እንጂ ቬሎ እኮ በጣም ያምርብሻል። አሁን በዚህ ሰዓት የኔ ፍቅር እባክሽ ነው ይደብርሽ ያላት ነበረ። እባክህን ፍቅሩ ይቅርብንና አሁን ጋሼ ምን አለህ ነው የምልህ እያለች ጽናት ተጨናነቀች። አሁን ዝም ብለህ ቀፍ አድርገኝ፣ እኔ በጣም ጨንቆኛል ብላ አቀፈችው፣ አለቀሰችም። ምን ሆነሽ ነው? በጣም ተጨናንቀሻል፣ በቃ ይዞሽ ይቀበልሻል እያላትም ነበረ ቁሽና ላይ አውርተው ከጨረሱ በኋላ የብቻዋን ሁና ሄደች። ወደ ሳሎን ሄዳ ጽናት ብቻዋን እያንሰላሰለች ነበር። የሆነውን ሁሉ ጋሻ ይቶናል ማለት ነው እያለች ማንሰላሰል ጀመረች። ኪራም ወደ ሳሎን አመራና አንች ልጅን የመከታተል አላቆምሽም እንዴ እያላት ነበረ። እባክህን በጣም ተጨናንቅ ያለሁ እያለችም ነበር። አንቺ እኮ ሰራተኛ ብትሆኝም፣ ግን ሰውን በኩልነት ማየትን ያስተማርሽኝ አንቺ ነሽ። አሁን ባንቺ ላይ ሲሆን እንዴት ከበደሽ እያላትም ነበረ። እኔ እንጃ ኪራዬ፣ እኔ በጣም ጨንቆኛል እያለችም ነበር አሁን ከተቃቀፉ እና ከተሳሳሙን በኋላ አሁን ሄጂ ድጋሜ ከሚያየን ሄጂ እያላት ነበር። እረ ሄዳለው ብላም ተነስታ ሄደች። በሌላ በኩል ደግሞ ሰኔ ከእንቅልፏ ተነስታ ለጓደኞቿ እየደወለች ነበር። ለጽናትና ለምሩ ብትደውልም ሁለቱም ያነሱም። መጨረሻ ላይ እያንሰላሰለች እኔ ግን ከጎኔ የሚገኝ ስፈልገው የማገኘው ሰው የልብ ፍቅረኛ አገኝ ይሆን እያለች ከራሷ ጋር መከማከር ጀመረች። እነሱ አላነሳም ካሉ በኋላ ራሷ ውስጥ ጥያቄ የኪራ አባት ላስቱ ደወለላት። አስቱ ማለት የኪራ እናት ናት። ደውሎ አንችኮ እስካሁን የአንችን ትዕዛዝ ለመጠበቅ ብዬ እስካሁን ቆይቻለሁ። አሁን ግን ሁሉንም ነገር ለኪራ መንገር አለብኝ። እባክሽን በኋላ የሆነ ነገር ብትሆኚ ለምን አልነገራችሁኝ ብሎ ራሱን ይወቅሳል። አሁን ልጁ ምንም ነገር ስለአንቺ ማወቅ አለበት እያለም እያወራት ነበረ። በአጋጣሚም ኪራ ተነስቶ መጣ መጦ ሳሎን ስለሱ ሲጠራ ሲሰማ አባትየው ደንግጦ ዘገው። ምን ሆነ ነው ጋሸ? እኔ የደበቃችሁ ነገር አለ እያለው ነበር። አንተ ምንም የተደበቀ ነገር የለም ስም አንተ ብቻ ነው እንዴ ያለ። ሰሞኑን ምን ሆነ ነው ምትርበተበተው? እያለ ጋሽን በመሀል ከዚች ልጅ ጋር ምንድነው ያላችሁ ብሎ ጠየቀው። ማናት? ምንድናት? እዚህ ቤት ሌላ የተለየ ሰው አለ እንዴ? አንዲት ሴት ናት ያለችው እሷም ጽናት ናት እያለው ነበር ጋሸ ጋሸ። ነገሩን ያስቀየሰ ይመስላል። ኪራም በጣም ግራ ገብቶታል። አይ ምንም የለንም እህትናው እንደ እህትና እንደ ወንድም ስለምንቀራረብ ነው ብሎ ዋሸው። አንተ እንደ እናትህ የተደበቀበቀ ነገር ትወዳለህ ብሎ ኪራን ከሳሉን አስቀምጦት አባትዬ ወደ ጓዳ ገባ። ጋሸ ጥሎት ሲገባም ኪራ ወደ ጽናት ክላስ ሄደ። ክላሷ ውስጥ ሄዶ ዛሬ ብቻ ይልተኛ ነው አንቺ ከዚህ ልተኝ ነው እያላት ነበረ። ጽናትም ክላሷን አስተካከለችና አዎ ጋሸ መጥቷል ዛሬ ከዚህ ነው ማድረው አለችው። ላስታውስ ጋሸ እኮ መጥቷል እያለችውም ነበረ። ጽናት ግን በጣም ጨንቋት ነበር። ኪራ አብረው እንድታደር ቢፈልግም ግን ጽናት ጋሸ ስለመጣ አልፈለገችም ነበረ። ከዛ ጋሸም ፈለገ ቻርጀር አጦ ነበር፣ እየፈለገ ነበር። ክላሱን በሙሉ እየፈለገው አጣው። ከዛ አንተ የትልህ ነው ሲለው ተርበተበተ። ምን ሆነ ነው ምን ዋሸኝ? ግን እያለም ነበር ኪራ። ጋሸ በጣም ተናዷል። ስለ ዋሸው ውሸት ሲጀመር አንድ ሰው ማንጅራቱንና ቅንድቡን ያሻሻል እያለም ጋሸ በጣም ተናደደ። ለምን ዋሸኝ? ለምንድን ነው ብሎም እያንሰላሰለ ነበር ጋሸ። ኪራም ለምን ዋሸሁት? እኔ ለምን እውነቱን አልነግረውም? ግን ምን አስደደበ አደባበቀኝ? ውጭ ላይ ወጥቼ ነበር አልለውም እንዴ? እያለም ነበረ ኪራ ጽናትና ምሮ ካፌ ተገናኙ። ካፌ የተገናኙ በኋላ ሁሉንም ነገር ኪራ ማወቅ አለበት እያለቻት ነበር። ሰሞኑን የተፈጠረ ነገር አለ እንዴ እያለቻት ነበር። ጽናትም አይ የተፈጠረ አንቺ ማታውቂው ምንም ነገር የለም፣ ሁሉም ነገር አንቺ የምታውቂው ነው። ግን ጋሼ መጥቷል። ግን ጋሼ ምን ማለት እንዳለብኝ ምን መናገር እንዳለብኝ ግራ ገብቶኛል። የሆነ ነገር እንድታማክሪኝ እፈልጋለሁ እያለቻት ነበረ ጽናት እምሩም እባክሽን ሁሉም ነገር ተናገሪ፣ አሁን ወደፊት ወደ ኋላ አትበይ። ሁሉንም ነገር ለጋሸ ንገሪው፣ ፍቅርሽን አሁንም ኪራ ከተሰበረ ለሶስተኛ ጊዜ አይመለስልሽም እያለች አስፈራራቻት። እኔ እኮ እሱን ነው የፈራሁት። የፈራሁት ብሎ ነገር የለም፣ ሁሉንም ነገር ተጋፈጭው፣ ንገሪው እያለቻት ነበረ ጋሸን በአጋጣሚ ሳሎን ላይ ቁጭ ብሎ ስለነበር ቂር ጽናትን፣ ጠራት ጽናትን ጸርቶ አንቺ ምንድን ነው ያላችሁ ነገር ምንድን ነው? ለምንድን ነው? ለምን እንደመጣው መቼም ይገባሻል። ለናቱ እንዴት እንደመወደው እያወቅሽ ስለእናቱ ምናገርንኛልሽ ለምንድን ነው እያላትም ነበረ። ጋሸ እኔ ሁሉንም ነገር መናገር አለብኝ ልጁ በኋላ እናቱ የሆነ ነገር ብትሆን ለምን አልነገራችሁኝም ብሎ ሌላ ስሜት ውስጥ ነው የሚገባው እና ስለዚህ ሁሉም ነገር መናገር አለበት አለች ጽናት። ጋሸን በፍጹም ያለኔ ፍቃድ ምንም ነገር እንዳታደርጊ ብሎ አስፈራራት።